እሱኑ ባስኬት ኢንፍሌሽን ሌላ ታምር የለውም። ያምና ፕራይስ ሲወሰድና ፕራይስ ተወስዶ ኢንዴክስ ከዘንድሮ ጋር ተደርጎ ይካፈልና እሱ እሱን ኢንፍሌሽን የሚሰራው እንደዛ ነው። ቤዚክ ማቴማቲክስ ነው፣ ምንም ያን ያለም የተወሳሰበ አይደለም። ዝም ብሎ እነኝም ባስኬቶች ከወሰደን አሁን የጠራ ናቸውን የመሬት ላይ ያሉ ኢትዮጵያ እናቶች እናቶቻችን እህቶቻችን ኑሯቸው ቀሏቸዋል ወይ ከአምና ዘንድሮ ወይስ ብሶባቸዋል የሚለውን መልስ ስለሚገኝ ነው። በቀላሉ በማይታወቅ ደረጃ ካሉ እንግዲህ በእርግጠኛ ማይታወቅም የሆነ መንፈሳዊ ምናባዊ ሊሆን ይችላል። ዞሮ ዞሮ ግን ጠቅላይ ሚኒስትር የኢትዮጵያ ኢኮኖሚ ታይቶ በማይታወቅ መልኩ አድጓል፣ ተምሳሌት ነው። ለዚህ ደግሞ ምስክር ጠርተዋል። ምስክር የጠሩት ደግሞ የአይምኤፍ እና ወርልድ ባንክን የእናት መቀነትን ከእናት መቀነት ነው የተበደር ነው የምትመሰክርል ደግሞ እናታችን ጆርጂዬቫ ናት። ጠቅላይ ሚኒስትሩ ራሳቸው ምስክር ስለጠሩ ነው ኢምኤፍ ምስክር ሆኖ አለም ላይ ኢኮኖሚው ጤናማ ሆኖ እየሰነበተበት አገር የለም። እንደው ለማንኛው የመጀመሪያው ነጥብ እሱ ነው። ሁለተኛው መቶ አመት መቶ አመት ኢትዮጵያ ኖሯት ያላየችውን ሪዘርቭ ወይም ደግሞ የዶላር ክምችት ይዘናል ነው ያሉት እና ወደ መቶ አመት ለምን እንደሄዱ አልገባኝም። አዜ ምኒልክ ዘመን ነው መቶ አመት ወይስ እያሱ? አሁን መቶ አመት ሲጀመር ያኔ ኢትዮጵያ ኢኮኖሚ ስርዓት አልነበራትም፣ እና አይኤምኤፍ አልነበሩም፣ ሪዘርቭ የሚባል ተአምር አልነበረም። በጎልድ ሲስተም ነው ለንደን ላይ፣ ለዛውም ያደጉ ሀገራት ናቸው በጎልድ ሲስተም በጎልድ ስታንዳርድ ሪዘርቭ የምታስ የሚያስቀምጡ በጎልድ ነው። በዚህ በገንዘብ እና በዶላር አልነበረም። ያ ይምፍም አልነበረም። ማማ ጆርጂቫም አልነበረችም። ወርድ ባንክም አልነበርም። መቶ ዓመት ሄዶ ቢዚ የነበረውን ልጅ እያሱን ማምጣት ለምን እንዳስፈለገ አላቅም። ለማንኛውም መቶ ዓመት አይተን የማናቀውን ሪዘርቭ አይተናል፣ በዶላር ተትረፍረፈናል ብሏል ጠቅላይ ሚኒስትሩ ከኢኮኖሚ ጋር ተያይዘው ከዛው ጋር ተያይዘው ሶስተኛው እያንዳንዳችሁ የማላዘን መብት አላችሁ ብሏችኋል። ኢትዮጵያ ጠቅላይ ሚኒስትር አላዝኑ። አሁን በትችት የሚያቀርቡ ሰዎች ኑሮ ተወደደብን የሚሉ ብልጽግና፣ መንግስት ድሃ ጠል ነው ድህነትን ሳይሆን የሚያጠፋው ድህነትን ለማጥፋት ድሆችን ነው የሚያጠፋው ተብሎ የሚተቸውን በቃ እያላዘናችሁ ነው፣ ማላዘን ቀጥሉ እኛ ደግሞ አድገናል፣ ደሃንም እያሳደግን ነው። ደሃ አደግነን ብሏል። አማርኛ አዲስ አማርኛ ማምጥቷል። ደሃ አደግነን ብሏል ነው አይደለም። ለእናንተ ልተው። ሰማሪ እየሰጠው ስለሆነ የምናተኩረው በዋናነት በዶክተር ደሳለኝ እና በእሳቸው መካከል የነበረውን ምልልስ ስለሆነ ጊዜን ሴቭ ላድርግ። እኔ እንዲሁ የያዝኳቸውን ኖቶች ልንገራችሁ ብዬ ነው ላላያችሁ። አራተኛ ከሉዓላዊነት ጋር ተያይዞ የተናገሩት ነውና ፈገግ ነው የሚያስብለው። መሬት ሲወሰድበት ዝም ብሎ የሚያይ መንግስት የለም ብለል። መሬት ማለት የኢትዮጵያ መሬት ሲደፈር ሉዓላዊነት ሲደፈር ዝም ብሎ የሚያይ መንግስት የለም፣ ቀናተኛ ነው። ጀለስሊ ጋርዲንግ ሶቨሬኒቲ የምንለው ማለት ነው። ሶቨሬንስ አድ ጀለስ የትም ሀገር በትክክለኛው መንገድ ሶቨሬኒቲ ልክ እንደተዳር ትዳር ወይም ሉዓላዊነት ጀለስሊ ጋርድ የሚደረግ ወይም ደግሞ መንግስታትን የሚያስቀና ሀገራቸው እንዳይደፈር የሚያደርጉበት ነው። ይሄ የታወቀ ግን ላለፉት ዓመታት የኢትዮጵያ መሬት ድንበር ያልተጣስበት ጊዜ ያለ ወይ? በሶማሊያ በኩል ተጥሷል። በደቡብ ሱዳን ተጥሷል። ብዙ ወረዳዎችን እያስተዳደሩ ነው። ከብቶቻችን ሁሉ እየነዱ ከነ እረኞቻችን። ከብት ብቻ አይደለም፣ እረኞቹንም ይዘው ነው እንደው የሚነዱት። ባይዘው ከብቱንም እረኞቻችንም ይነዳሉ ወደ ደቡብ ሱዳን ሱዳንም በአቅሟ እስከ እንትን ድረስ ገብታ ነበረ። በዚህ በጎንደር በኩል እነፋኖ ምን ይጠብቃሉ አይመክቱም ወይ ተባለ። ኤርትራ ሚዛ አለቅም ስትል ለምን ቲዲኤፍ አያስለቅቅም ሁሉ ተብለዋል። ስለዚህ በተለያየ የኢትዮጵያ ክፍል እና አቅጣጫ የኢትዮጵያ ድንበር ሲደፈር እንደነበረ ነው እኔ የማውቀው። ለማንኛውም መሬታችን ሲነካ ወይም መሬቱ ሲነካ ሀገሩ ሲነካ ዝም ብሎ ቁጭ ብሎ የሚያይ መንግስት የለም ብለዋል። እንደ አፎት ያርግልን። ያሳዩን ወደፊቱ። ቀጥለው የምንዋጋው ዘላቂ ሰላም ለማጽናት ነው ብለዋል። አሁን ይሄ ሰላም ማጽናት የሚለው ችግር የለበትም። ማንም የሚስማማበት ነው ሰላም ማጽናት ሰላም ማጽናት። ችግር ያለው ችግሩ ያለው አንደኛ ዘላቂ የሚለው ላይ ነው። ሁለተኛ ደግሞ የምንዋጋው የሚለው ላይ እነኝህ ሁለቱ ቃላት ላይ ነው። አንደኛ ሰላም ዘላቂ ሰላም የሚመጣው በድርድር በንግግር እና መዋቅራዊ ችግሮችን ጠመንጃን የሚያስነሱ ጫካን የሚያስገቡ የሚያሰድዱ ከሀገር የሚያስወጡ የሚያስኮርፉ ጉዳዮችን በተለይ በተለይ እንዚ ብሎ የዕለት ቁርፌ አይደለም ዳቦ አጣው በግሌ ተብሎ ጠመንጃ አይነሳ። ግን እንደ ቡድን ወይም እንደ ፓርቲ ወይም እንደ ንቅናቄ ወደ ጦርነት የሚያመሩ መዋቅራዊ የሆኑ ያደሩ እና የተንከባለሉ የቤት ስራዎችን መስራት እና የፖለቲካ ችግሮችን እንመጣበታለን። ዶክተር ደሳለኝ ያነሳውን መፍትሄ በመስጠት ነው። እና ዘላቂ የሚለው በዛ መልኩ ነው የሚመጣው። ወደዛ በምንደረደርበት መንገድ ላይ እስካሁን ድረስ ያየ ነው ሰባት ዓመት በዚህ መንግስት በብልጽግና መንግስት ወይም በሳቸው መንግስት፣ አስራ ሰባት ዓመት በደርግ ዘመን ሀያ ሰባት ዓመት በኢህአዲግ ዘመን። በተወሰነ ደረጃ በኢህአዲግ ዘመን እንኳን ያን ያህል ውጊ አልነበረም። ከውጭ አካላት ጋር አንድ ሁለት ሶስት ጦርነት አድርገናል። ከዛ ውጭ ግን የውስጥ ጦርነት አይደለም እንዲሁ ኢንሰርጀንሲ ነበር እዚህ። እና ዚ ፉሊ ፍሌጅ የሆነ ሲቪል ወራ አልነበረም በኢህአዲግ ዘመን። ሲቪል ወራ አልነበር ማለትም የእርስ በርስ ጦርነት አልነበረንም። እዛም እዛም መንግስት ያሳድዳል ዘን የሚያስራቸው ኢትዮጵያ ድንበር ውስጥ ይገባሉ፣ ኢንከርሽን አለ፣ እዛ ባረራቸዋል፣ ኤርትራ ይሄዳሉ ምናምን በዛ መልክ ነው የነበረው እንጂ የእርስ በርስ ጦርነት አልነበርም። በዚህ ለማንኛውም በጦርነት እሳቸው ራሱ ወደ ስልጣን ከመጡ በኋላ ተሞክሮ የተፈታ ምን አለ? ከዚህ በኋላስ የተለየ የሚሞክሩት ነገር ምን አለ? ለዛ እኮ ነው የምንዋጋው፣ ዘላቂ ሰላም እናመጣለን ካሉ ውጊያው የሰባት ዓመት በቂ አይደለም ወይ? ከዚህ በኋላ የውጊያውን ቦታ ሜዳ ከመቀየር እና ምናልባት ኢንተንሲቲውን ከመጨመር ለምሳሌ ድሮንን በየጊዜው ማዝነብ ሰራዊቱን ኃይል መጨመር ካልሆነ በስተቀር እስካሁን ድረስ ተሞክሮ ውጤት ያላመጣ ወደፊት የምንሞክረው ነገር ምን አለ የሚለው ነው እዚህ ላይ የሚነሳው። ሰው ተዋግተን ነው ዘላቂ ሰላም የምናመጣው የሚለው፣ ተዋግተን ዘላቂ ሰላም አናመጣም፣ ሌላ መንገድ ቢፈለግ የተሻለን የሚሆነው ሌላው እንደዚህ ይሄ ሁሉ ችግር ያለ የሚመስላችሁ የቆየ አባዜ አለ ይሄም አባዜ ምንድ ነው አዲስ መንግስት ሲመጣ በመጣ ቁጥር አልጋው ሳይጸና እና ፍርሰው የሚል አባዜ አለ እዚህ መንግስት ላይም የተሞከረው ይሄ ነው ነው ያሉት ጠቅላይ ሚኒስትሩ ነው እንደዛ ነው ወይ ነው ማለት እንደዛ ነው ወይስ መንግስትን ለማፍረስ ወይም ደግሞ በጉልበት ለማስወገድ ኮንቴስት ለማድረግ አልተሞከረም እያልኩ አይደለም። አሁንም እየተደረገ ነው ያለው። ለዛውም አንድም ሁለትም ሶስትም አራትም፣ አንዳንዱ እንደውም ከመንግስት ከብልጽግና ጋር አይደለም ውጊያው። ውጊያው እየተደረገ ያለው ከሀገረ መንግስቱ ጋር ነው ከስቴት ጋር ነው። ለምሳሌ ኦሮሞ ከሆነ ስፔሲፊክ ፓርቲ ጋር አይደለም እየተዋጋ የቆየው የነበረውም፣ አሁንም እየተዋጋ ያለው። የትግራይ ጦርነት በተወሰነ ደረጃ አይዲዮሎጂም ነው፣ በተወሰነ ደረጃ ደግሞ የስልጣን ጉዳይ ነው፣ ከፓርቲ ጋርም የተያያዘ ነው። የአማራ ለምሳሌ ከፓርቲ ጋር አይደለም የአማራ ኮዝ ከሀገረ መንግስቱ ጋር ከስርዓቱ ጋር ከዲዛይን ጋር ከአሰራር ጋር ነው። ያም ሆነ ይህ እንደ ጠቅላይ ሚኒስትር አብይ አህመድ በግል ነው ስለነበርንበት በኢትዮጵያ ዘመናዊ ታሪክ እኔ ጃኖዊ ይላሉ አንዳንድ ሰዎች ያወዳድራሉ። እኔ ጃኖዊም በዚህ ልክ የሚታይ አይመስልም። እኔም ማቀው ያለፉትን ሁለት መንግስታት ነው የኢህአዴግ ቁጥር አንድና የብልጽግና ፈንካቹን የጠቅላይ ሚኒስትር አብይ አህመድን ያህል የህዝብ ድጋፍ ያገኝና እድል የተሰጠው መንግስት አለ ወይ? ማለት እንደመጣ ወደ አሁኑ ለማፍረስ ሰዎች ተረባርበዋል ወይ? እንደመጣ ቢያደርጉ ኖሮ መንግስታቸው ቾስ ይጸና ነበረ ወይ? ለምሳሌ ህወሓት ከሁለት ዓመት በኋላ ጦርነት ሁለት ዓመት ተኩል በኋላ ጦርነት ከሚገጥም ሁለት ዓመት ከስድስት ወር በኋላ ነው ጦርነት የገጠመው። ፋኖ ቆይቶ አምናች አምና ነው ገና የጀመረው። መጀመሪያ እንደመጣ 2018 ልክ ወደ ስልጣን እንደመጣ ቢገጥሙት ኖሮ እነኚህ ሁሉ የቀኑ እና መንግስታቸው እንዳይጸና የሚፈልጉ ኃይላት ቢገጥሙ ኖሮ ሲጀመርስ መንግስት ሲጸና ነበረ ወይ? ሁለተኛ ብልጽግና የሚባል ፓርቲ ራሱ ይወልድ ነበረ ወይ? እኔ እስከሚገባኝ ድረስ እንደ አብይ አህመድ ቤኔፊት ኦፍ ዘ ዳውት ወይም ደግሞ አገር እንዲመራ እንዲረጋጋ፣ እስቲ ጊዜ እንስጠው ተብሎ የተሞከረ መንግስት ያለ አይመስለኝም። ምናልባት እሱን ካልተረሳ በስተቀር መንበሩ ሳይዘና ወዲያውኑ ውጊያ የገጠመ የቀናበት ጠመንጃ ያነሳበት ያለ አይመስለኝ ወይ? ምናልባት እኔ ረስቼ ሊሆን ይችላል። እኔ ረስቼ መሀል ላይ ከሆነ ያስታውሱ። እኔ እስከማቀው ደረስ ግን በርካታ ኢትዮጵያውያን ለዛው ማክሮዘ ቦርድ የተለያየ ሀሳብ ያላቸው የተለያየ ምኞት ያላቸው የተለያየ ህልም ያላቸው ጠቅላይ ሚኒስትር እንዲሳካለት የመጀመሪያዎቹ ሁለት ሶስት ዓመታት እድል እንደሰጡት ነው እኔ የማውቀው። ሌላው የሶሻሊስት ወረርሽኝ ያመጣው ፍረጃ እና መጠፋፋት ነው። ለዚህ ሁሉ ያበቃል እነኚህ ነውተኛ ነፃ አውጪዎች ለህዝባቸው ዕዳ ለራሳቸው መከራ ናቸው ብሎ ያስቀመጡ ነገር አለ። በተወሰነ መልኩ ነጥብ አለው እዚህ ላይ ነገር ግን ከነፃ አውጪነት አባዜ አገሩንም የራሳቸውንም መንግስት ለማውጣት ወይም ደግሞ የነፃ አውጪ መንፈስ ያለባቸውን ቡድን ወደ ዘመናዊ ፖለቲካ ለማስገባት ምን ያደረጉት ነገር አለ ተብሎ መጠየቅ አለበት። እዚህ ጋር ግን ኦቨርኦል የሶሻሊስት የራዲካል ሌፍቲስት ባህሪ ይሄ ነፃ የማውጣት ባህል የፖለቲካ ባህል አለ። ለምሳሌ ህወት እንደዚሁ በዚሁ ሁሉን ነገር ተቆጣጥረ ሶሻሊስት ኢትዮጵያ ያመጣለው። በእርግጥ እነሱ እንኳን ሶሻሊስት ኢትዮጵያ ያመጣለሁ ብሎ ሳይሆን ሶሻሊስት ምንም በቅጡ ሳይረዱ የጉርምስና ባህሪያቸውም ሳይለቃቸው ከጫካ ወጣው፣ ጫካው ግን ከአይሙራቸው ሳይወጣ ቤተ መንግስት ተቀምጠው ከጊዜ ጋም ሳይሄዱ አርጅተው፣ አሁን በሰልፍ ዲተርሚኔሽን የተጀመረው ሁሉ የምንጠቀምበት አሁን ህዋት እያሳየን ነው። በሰልፍ ዲተርሚኔሽን የተጀመረው ጉዞ፣ የብሄር ነጻ ውጪ ጉዞ ሁልጊዜም የሚያበቃው በሰልፍ ዲስትራክሽን ነው አሁን የሰልፍ ዲስትራክሽን ኮርስ ላይ ነው ያሉት። ዞሮ ዞሮ ሌላውን እንደዚህ ብሎ መውቀስ ሳይሆን ፖለቲካው ከዛ እንዲወጣ ምን ምን ተደርጓል የሚለውም መነጋገር ያስፈልጋል። ለማንኛውም ወደሚቀጥለው እኒድ ና ለዶክተር ደሳለኝም በነገራችን ላይ መናገር የፈለጉት እዚህ ቀድሞ የተናገሩት በሌላ ጉዳይ ላይ የተናገሩት በአንድ እግር አንድ እግራቸውን ፓርላማ ተክለው አንድ እግራቸውን በረሃ ያደረጉ ሰዎች ናቸው የታሰሩት ብሎ ሲናገር የነበረው ለበኋላ ስለሚጠቅመን ይሄ ዶክተር ደሳለኝንም እዛው በፓርላማ ተቀምጠው እየተናገሩት ነው ያሉት። ዳርዳር ዳር እያሉ ነው። ለማሰርም ለማፈንም ማስጠንቀቂያም ተሰጥቷቸዋል። በነገራችን ላይ በዛው ቃለምልልስ በዛው ማብራሪያ ውስጥ ይህም ተናግረዋል። ሌላው ለበሬው ሲባል በሬውን ያረዱ ናቸው እነ ነጻ አውጪዎች እነ ፋኖ፣ እነ ኦላ፣ እነ ቲፒኤልኤፍ ብሎ ተናግረዋል። ያ ማለት ለህዝባቸውም ሳይጠቅሙ ህዝባቸውንም ነጻ ሳይወጡ በሬውንም መንገድ ላይ በልቶ ጨርሰውታል የሚል ነው የተናገሩት ተረት የተጠቀሙት። ስፔሲፊካሊ ደግሞ ለዶክተር ደሳለኝ የማያውቁ ሀገር ሄደ ቁርበት አንጥፉልኝ በል እንጂ እኛ እናቃለን ብለውታል። ይህም ከጦር አዝማችነት ጋር ተያይዞ ከፖለቲካ ሀሳቢያቸው ጋር ተያይዞ የእሳቸው ፓርቲ የመንግስት አካል መሆኑን እና ወዘተረፈ ተናግረዋል። ለበኋላ እናቆየው። እኛ ጉዱ ካሳ እንጂ ፊታውራሪ መሸሻ አይደለንም እና የቄስ ሞገሴም ተረትም ታሪክም እዚያ አይሰራም ብለዋል። ይዘቱም ን በኋላ እንመለስበታለን ለዛ ነው እየዘለልኩ ያለሁት ይሄን ክፍል ግን ምንድን ነው ይሄ ሞገሴ እኔ ስም በጥሩ ምሳሌ አንድም ጊዜ አይነሳም ሞገስ ግንበኛው ቄስ ሞገሴ አንድ ሞገሴ ሞገስ የሚባል ደራሲ ነበረ ባለፈው የኮሮና ጊዜ ሞተ ሰውዬ እሱ ሞገሴ አይደለም ካራክተሩ ነው እሱ እንኳን ሆነ ጅላጅል ነገር ሊያልፍ ነው እንትን ላይ የሚሰራው ሰው ለሰው ላይ የሚሰራው ሞገስ የሚባል እንትን አለ የሞገስ ካራክተር አለ እንትኑ ላይ ሰው ለሰው ላይ የሞተው ደራሲ ማን ነበረ ያሰው መስፍን ማን